ክብሮታይ፣ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም ሻቢያ ጠቅላይ ሚኒስትር አብይ አህመድ እንደቅማለን ረግፋቸዋለን ላሉበት ንግግር ምላሽ ሰጥቷል። በሌላ በኩል ከቀናት በፊት ለብልጽግና እጅ የሰጡና የሰላም ስምምነትን ፈረሙ የተባሉት የፋኖ አመራሩ ማስረሻ ሰጤ ጋር በተገናኘም የአስመራው መንግስት ማብራሪያን አቀርቧል። ዝርዝሩ ተዘጋጅቷል። አሰብ የወሎ አካል ነው ሲሉ አቶ አባዱላ ገመዳ ተናገሩ። አሰብ የኤርትራ አካል ሆኖ አያውቅም እንዴት እንደሄደም አላውቅምም፣ ብለዋል። የብልጽግናና በብልጽግና ዙሪያ ያሉ ሰዎች ዛቻ ቀጥሎ አባዱላም ይጠፋሉ ሲሉ ተሰምቷል። ይህንንም ይዘናል። በአማራ ክልል የፋኖ ኃይሎች ላይ ከበባን በመፈጸም በመንግስት ወታደሮች የተከፈቱ ጥቃቶችን ተከትሎ የሚደረጉ ውጊያዎች ቀጥሏል። የአገዛዙ ሹማምንት ደግሞ ፋኖ የሚዋጋው የአለቆቹን ጥቅም እንዳይቀርበት ነው ይላሉ። እንመለከተዋለን። የነዳጅ ዋጋ ማሻቀቡን ቀጥሏል። ዛሬም ሌላ የነዳጅ ዋጋ ጭማሪን ብልጽግና አስተዋውቋል። ከዚህ ጋር የተያዘ መረጃም አለን። የብልጽግናው ባለሥልጣን የ13 ዓመት እስራት ተፈረደባቸው። መንግስታዊ ሙስና የለም የሚለው ብልጽግና ግዙፍ የመንግስት የሙስና ተግባራትን እያስተዋወቀም ነው። ሌላኛው መረጃችን ነው። አሜሪካ በሱዳኑ ጦርነት የፈጥኖ ደራሽ ኃይሉ ታጣቂዎችን መልምለዋል፣ አሰልጥኗል ያለቻቸው የኮሎምቢያ ዜጎች ላይ ማዕቀብን ጣለች። የተወደዳችሁ የኢትዮ ፎረም ቤተሰቦች፣ አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። ሻቢያ ጠቅላይ ሚኒስትር አብይ አህመድ እንደ ቅማል እናራግፋቸዋለን ላሉበት ንግግር ምላሽ ሰጥቷል። በሌላ በኩል ከቀናት በፊት ለብልጽግና እጅ የሰጡትና የሰላም ስምምነትን ፈረሙ የተባሉት የፋኖ አመራሩ ማስረሻ ሰጤ ጋር በተገናኘም የአስመራው መንግስት ማብራሪያን አቅርቧል። በኢትዮጵያ የውስጥ ጉዳዮች ላይ መናገራቸውን የቀጠሉት የፕሬዝደንት ኢሳያስ አፈወርቅ የሹማምንት ከሰሞነኛ ሁለት የብልጽግና ትላልቅ ሁነቶች ጋር በተያዘም እንዲሁ ማብራሪያቸውን ይዘው ወጥቷል። ቀዳሚው ጉዳይ ጠቅላይ ሚኒስትር አብይ አህመድ የህወሓት መንግስት ነው እያሉ የሚገልጹትን የህገ መንግስቱን ቀን ለማክበር ተገኝተው ሰውን እንደ ቅማል ያራግፉ ጠላቶች ያሏቸው አካላት ላይ ያሰሙት ዛቻ ነው። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። እኛ የኮሎኔል በዛብህ ልጆች አንሸማቀቅም። ይህን ንግግራቸውን ተከትሎ ምላሽ የሰጠው ሻቢያ በቃል አቀባዩ በኩል እየመጣ ያለውና ተጽፎ የሚገኘው ነገር ግልጽ ነው፣ ብልጽግና ነገሮች ከአቅሙ በላይ ሆነው የመጨረሻው ደረጃ ላይ መድረሱን ያሳያል ሲል ገልጿል። የኢሳያስ መንግስት ቃል አቀባይ ከዛ ውጭም እንደ ቅማል እናራግፋችኋለን የሚለውን ንግግር ምን ሊገልጸው ይችላል ሲሉ አንስተው ይህ ፍጹም አጸያፊና እንደ ስህተትም ሊታለፍ የሚችል አልነበረም። ግን የብልጽግና ትልቁ መገለጫም ይኸው ነው ብለዋል። ሌላኛው ምላሽ ለመስጠት የወጡት ደግሞ ባለፈው ዓመት የኢሳያስ መከተል ሆነው እየሰሩ እንደነበር ሲነገርላቸው የቆዩት በተባበሩት መንግስታት ድርጅት የኤርትራ ተወካይ ሶፊያ ተስፋ ማርያም ናቸው። ሻቢያ በኒ ሹሙ በኩል ያሰራጨው ማብራሪያ ደግሞ ማጠቃለያው ብልጽግና በህልም እየኖረ በእውን እየፈረሰ ያለ ነው የሚል ነው። የአብይ አህመድ ንግግር በኢትዮጵያ የፖለቲካ ሁኔታው እንዴት እንደወደቀ የሚያሳይ ነው። ዜጎችን ከቅማል ጋር ማነጻጸር ሰብአዊነትን ማዋረድ ነው። የብልጽግና ፖለቲካ ዜጎችን እንደተባይ የሚቆጥር ፖለቲካ ነው ሲልም ያክላል ሀተታው በኩል ሌላኛው ምላሽ የተሰጠበት ጉዳይ ደግሞ የፋኑ አመራሩ ማስረሻ ሰጤን የተመለከተ ነው። እኒህ ሰው እጅ ከሰጡ በኋላ የሰላም ስምምነት ፈረሙ በተባለበት እለት ለብልጽ ግናው ልሳናት መግለጫ ሲሰጡ ግብፅ ሻቢያን ፈጠረም ሻቢያ ህወሓትን ፈጠረም ህወሓት ደግሞ ሌሎች የኢትዮጵያ ታጣቂዎችን ፈጠረ የሚል ንግግር ሲያደርጉ ተሰምተው ነበርም። ከዛም እጅ የሰጡት ለአሰብም ሊሞቱ እንደሆነ መግለጻቸውም አይዘነጋም። በግብጽና በሻቢያ ዋና አዘጋጅነት አገራችንን የትርምስ ቀጠና፣ ክልሉንም ከግጭት አዙሪት እንዳይወጣ የማድረግ ፍላጎት አለ። የአሰብ ጉዳይ የወደብ ጉዳይ በጋራ የምንታገልለትና የምንሞትለት አጀንዳ መሆኑን በዚህ አጋጣሚ ማስገንዘብ ፈልጋለሁ። ሻቢያ የሰጠው ምላሽ በአመዛኙ የብልጽግና አርቴፊሻል ሰላም ፍለጋ የሚል ነው። የብልጽግና ፓርቲ ከሰሞኑ እንደ ትልቅ ስኬት የሚናገረው ይህ የሰላም ስምምነት እየተባለ የሚጠራው ጉዳይ እውነትን ማናቅ ነው ይላል የሶፊያ ተስፋ ማርያም ገለጸ። ሀቁ አንድ ራሱን ብቻ የሚወክል ግለሰብ ጋር የሰላም ስምምነት ደረስኩ ማለቱ ነው ሲልም ያክላል። ከሰፊው የአማራ ማህበረሰብ ወይም የፋኖ ኃይሎች ጋር ምንም አይነት ስልጣን፣ ውክልና ምክክርም አልነበርም ብልጽግና ግን የማስረሻን የግል ውሳኔ የብሔራዊ አጀንዳ አድርጎ የግለሰቡን እጅ መስጠትም የሺዎች ፍላጎት አስመስሎ እያቀረበ ነው እያለም ይቀጥላል። ሻቢያ ይህ እርቅ አይደለም፣ የፖለቲካ ቲያትር ነው። ይህ ቲያትር ደግሞ እጅ አልሰጡኝም የሚሏቸው ተዋጊዎችን ለመወንጀል፣ ማህበረሰባቸውን ለማዋረድ፣ ጸረ ሰላም ብሎ ለመፈረጅም በፕሮፓጋንዳነት የሚጠቀምበት ነው ሲልም የሻቢያው አገዛዝ አብራርቷል። በኢትዮጵያ ያለውን መዋቅራዊ መናጋት ለመሸፈን እንዲህ ያሉ ምናባዊ ተግባራትን ማድረግ የብልጽግና መገለጫ ነው። አገዛዙን በህልም እየኖረ በእውን ግን እየፈረሰ ነው ሲልም የራሱን ጉዳይ ትቶ በኢትዮጵያ የውስጥ ጉዳይ ላይ ማብራሪያ ለማቅረብ የሞከረው ሻእቢያ ገልጿል። አሰብ የወሎ አካል ነው ሲሉ አቶ አባዱላ ገመዳ ተናግሯል። አሰብ የኤርትራ አካል ሆኖ አያውቅም፣ እንዴት እንደሄደ አላውቅምም ብለዋል። የብልጽግናውና በብልጽግና ዙሪያ ያሉ ሰዎች ዛቻ ቀጥሎ አባዱላም ይጠፋሉ ሲሉ ዝተዋል። የቀድሞ የኦህዴድ ሊቀመንበርና የህዝብ ተወካዮች ምክር ቤት አፈ ጉባኤ እንዲሁም አማካሪ የሆኑት ሰው የብልጽግናውን አገዛዝ ሊያወድሱ የአሰብን ዘመቻም ሊያነሳሱ ተከስተዋል። እኒህ የኦህዴድ ብልጽግና ሰው አሰብ የኤርትራ አካል አልነበርም፣ አሰብ የወሎ አካል ነው። እንዴት አድርጎ ነው የነገሩ የተቀለበሰው ለራስ የማይገባኝም? ሲሉም ተደምጠዋል። አሰብ የኤርትራ አካል አልነበረም። አሰብ የወሎ አካል በነበረው የክፍለ ሀገር ክፍፍል ማለት ነው። እንዴት ሆኖ ነው ነገሩ በሙሉ የተገለባበጠው ለራስ የማይገባኝ? ይሄ የሆነበት ዋና ምክንያት ሁሉም አጀንዳውን ተጠቅሞችን ሀገር ለድህነትና ለእርስ በርስ ሁከት ዳርጓት እንዲቀጥል ስ ነው የሚፈልግ ብቻ ነው። በተለያዩ አካላት በኩል በተለያየ መንገድ የሚቀርበው የታሪክ ክርክር እንደተጠበቀ ሆኖ አባዱላ እንዴት እንደሄደ አልገባኝም ያሉት ጉዳይ ግን ትኩረትን መሳቡ አልቀርም። አቶ አባዱላ ገመዳ ከሻቢያ ምርኮኞች አንዱ መሆናቸው የሚታወቅ ሲሆን ሻቢያ የኤርትራን ትግል ከኢትዮጵያ የጸረ ቅኝ ግዛት ትግል ነው የሚለውን እንቅስቃሴ አምኖበት ኦህዴድ ውስጥ የታገሉ ሰውም ናቸው። አሁን አሰብ እንዴት እንደሄድ አላውቅም ሲሉ ቢደመጡም አቶ አባዱላ በኢትዮ ኤርትራ ጦርነት ወቅትም በሜጀር ጀነራል ማዕረግ የምድር ጦር አዛዥ ሆነው ዘምተውም ስለ ኢትዮጵያ ሰራዊት ጦርነቱን በድል ማጠናቀቅ የሚመሰክሩ ነበሩ። የጦርነቱ በድል መጠናቀቅ የሰራዊታችን፣ የህዝባችን፣ የመንግስታችን የእንቅስቃሴ ውጤት ነው። ከጦርነቱ ማግስት የሻቢያ ወረራ ቢቀለበስም የመጨረሻው ድል ላይ ግን ሰራዊቱ እንዲመለስ መታዘዙ ልክ አይደለም ካሉ አካላት ጋር በገዢው ፓርቲ ውስጥ በተፈጠረ መከፋፈል ወቅት ብዙዎቹ ገሸሽ ሲደረጉ፣ አባዱላ ገመዳ ግን ስልጣን እየዳበረላቸው ነው የሄደው። ይህም በድል ነው የተቋጨው የሚሉት ጦርነት ላይ ሰራዊቱ ወደ አሰብ እንዳይሄድ መመለሱን ከሚደግፉት ወገን እንደነበሩ የሚያመላክት ይሆናል። ያኔው ታጋይ የሽግግር ወቅት የጦር አዛዥ ኢህአዴግ ውስጥ ደግሞ የፖሊት ቢሮም የማዕከላዊ ኮሚቴም አባል በሀገራዊ ውሳኔዎች ላይም ከፍተኛ ተሳትፎና ሚና የነበራቸው አቶ አባዱላ ገመዳም ዛሬ ደግሞ አሰብ እንዴት አድርጎ የኤርትራ እንደሆነ አላውቅም ሲሉ ተሰምቷል። ሌላኛው የአሁኑ የአቶ አባዱላ ገመዳ ገለጻ ደግሞ የለውጡ ያሉት ያለፉት ሰባት ዓመታትን ሁነት የማይገመትና የማይታምን ብልጽግናና ልማት የመጣበት ነው ሲሉ የገለጹበት ነው። ነገር ግን ይህንን ስርዓትና ለውጥ ለማደናቀፍ የሚጥሩ አካላት እንዳሉ በመጥቀስ ሀገራዊ ለውጥ ምክንያት እየተሻሻሉ በመጡበት እና እየተለወጡ በሄዱበት ሊገመቱ የማይችሉ የልማት ስራዎች እየተሰሩ ባሉበት ህዝብን ተጠቃሚ የሚያደርጉ እንቅስቃሴዎች እየጎሉ በመጡበት ይህንንም ወደ ኋላ ለመመለስ የሚደረጉ ጥረቶች አሉ። የአቶ አባዱላ ገመዳ የዛሬ ንግግር ከ20 ዓመታት በፊት ያደርጉት ከነበረው ንግግር ጋር ተደራሲው ይቀየር እንጂ ተመሳሳይ ነበርም። ለአብዮታዊ ዲሞክራሲያችን እንቅፋቱ የጥበትና ተምከት ሀይሉ ነው ይሉ ነበርና ዲሞክራሲያዊ ስርዓት እንገነባለን ብለናል። ይሄ ስርዓትም ጠባብነት አደናቃፊ ሆኖ ይገኛል። አንዳንዱ ጋር ደግሞ ትምክህተኝነት ለምንገነባው ስርዓት የሚያደናቅፍ ሆኖ ይገኛል። ዛሬ ላይ ደግሞ ብልጽግና ጽንፈኛና አሸባሪ እያለም የሀገሪቱን ወጣቶችንም ፈርጆ ሀገሩን የጦር ሜዳ ከማድረጉን ባሻገር ሌላ ጦርነትን ከቀድሞ የጥፋት አጋሩ ሻቢያ ጋር ለመክፈት እየተንደረደረ ነው የሚለው ስጋት እንደቀጠለ ነው። ብልጽግና ለዚህ ግብዓት የሆነው ዘንድም ነፍሳትንም የዱር እንስሳትንም በምሳሌነት እያነሳ ሲዝት ከሰሞኑ ታይቷል። አቶ አባዱላ ገመዳም በስም ያልጠቀሷቸውን አካላት እነሱ ይጠፋሉ ሲሉ የራሳቸውን ዛቻ አቅርበዋል። የሚቆም ምንም ነገር የለም። ስለዚህ ይፈልጋሉ፣ ግን አይቆምም። አይቆምም ብቻ ሳይሆን እነሱ ይጠፋሉ ብዬ ነው የማምነው። አማራ ክልል የፋኖ ኃይሎች ላይ ከበባን በመፈጸም በመንግስት ወታደሮች የተከፈቱ ጥቃቶችን ተከትሎ የሚደረጉ ውጊያዎች ቀጥሏል። የአገዛዙ ሹማምንት ደግሞ ፋኖ የሚዋጋው የአለቆቹ ጥቅም እንዳይቀርበት ነው ይላሉ። የክልሉ ጦርነት ሰሞንኛ ይዘት የመንግስት ወታደሮች የፋኖ ኃይሎች ይገኙባቸዋል በሚሏቸው አካባቢዎች በሌሊት ጭምር ጉዞ በማድረግ ከበባዎችን መፈጸም ከዛም፣ ጥቃቶችን መክፈት የሚል አንድምታ ያለው ነው። በዚህ ሂደት ውስጥ በፋኖ ኃይሎች የሚወሰደው የአጻፋ እርምጃ ደግሞ በሁለቱም ወገን ያሉ ኢትዮጵያ ኢትዮጵያውያንን ለመስዋዕትነት እየዳረገ ነው የቀጠለው። ዛሬና ትናንት እንዲህ ያሉ ሁነቶችን በተለያዩ የክልሉ አካባቢዎች ተከስተዋል። በማዕከላዊ ጎንደር ወገራ ወረዳም የፋኖ ኃይሎች መገኛ ነው ወዳሉት ስፍራ ያቀኑት የመንግስት ታጣቂዎች ጋር የተኩስ ልውውጥ ነበር። በምዕራብ ጎጃም ደንበጫ አቅራቢያ አንጀኔ ወደ ተባለ ቦታ ከተንቀሳቀሱ የመንግስት ኃይሎች ጋርም ሰዓታትን የፈጀም ውጊያ እንደነበር ታውቋል። በወሎ ቀጠና እንደ ኮሎኔል ፋንታውን ማቦ ያሉ አመራሮችን ጭምር መክበብ የሚል ዓላማ ያላቸው ዘመቻዎች ከደገር እስከ ከላላ እንደ እንደዚሁም እስከ ዳውንት ባለፉት ተከታታይ ቀናት ተደርጓል። ከነዚህ የመንግስት ኃይሎች ዘመቻዎች ባሻገር የፋኖ ኃይሎች ደግሞ በጉዞ ላይ የነበሩ የመንግስት ወታደሮችን የደፈጣ ጥቃት አድርሰው ትናንትና ዛሬም ጉዳቶች ተከትሏል። ሰሜን ሸዋ ዞን ሸዋሮቢት አቅራቢያ አስፋቸው ቀበሌ በሚባል አካባቢ በወታደራዊ ተሽከርካሪዎች ላይ ያጋጠመው በሰሜን ጎሎ ዞን አይና ቡግና የተፈጸመውም የቅርብ አብነቶች ናቸው። በክልሉ የቀጠለውን ውጊያ በተመለከተ በአገዛዙ ሽማምንት በኩል የሚቀርበው ማብራሪያ ግን እርስ በራሱ የሚጣ አጣም አልሆንም። የፋኖ ኃይሎችን አንድ ሰሞን የህዝብ ጥያቄ ያላቸው ግን ያቀረቡበት መንገድ በመሳሪያ መሆኑ ነው ስህተቱ ሲሉ እነዚሁ የብልጽግና ባለስልጣናት ሲናገሩ ይደመጣሉ። ሌላ ጊዜ ደግሞ ጥያቄም የላቸውም፣ ዘራፊዎችና ሽፍታዎች ናቸው ይላሉ። ከአራት ኪሎ የባዕዳን ተላላኪዎች ናቸው በሉ፣ ባንዳ በሏቸው፣ የሚል ትእዛዝ ሲወርድ ደግሞ ደሴም፣ ባህር ዳርም፣ ጎንደርም ባንዳ፣ ባዕዳ የሚሉ ቃላት ይጥለቀለቃሉ። የወሎ ቀጠና አንድ የብልጽግና ተላላኪም እነዚህን የክልል ወጣቱ ሞቶችን ካለቃቸው የሚላክላቸው እንዳይቀርባቸው ነው የሚዋጉት ብለው እራሳቸው ካገዛዙ የሚቀርብላቸው እንዳይቀርባቸው ያደርግልኛል ያሉትን ማብራሪያ ሲያቀርቡ ተሰምቷል። አለቆቻቸውን ለማስደሰት አለቆቻቸው የሚሰጧቸው ነገር እንዳይቋረጥ ለማድረግ አማራ ህዝብ ላይ አለ የተባለ ምናልባት በሰው ልጅ ይፈጸማል ያልተባለ ግፍ ሁሉ አማራ ህዝብ ላይ የሚፈጽሙ ሰዎች ናቸው። የነዳጅ ዋጋ ማሻቀቡን ቀጥሏል። ዛሬም ሌላ የነዳጅ ዋጋ ጭማሪን ብልጽግና አስተዋውቋል። አገዛዙ ስልጣን ሲይዝ 18 ብር ይሸጥ የነበረ የአንድ ሊትር ቤንዚን ዋጋ ከ500 ፐርሰንት በላይ ጭማሪ አድርጉበት አሁን 129 ብር በላይ አድርሶታል። የጋዛ ወጣን ያለፉት ወራት ፕሮፓጋንዳም ይህን በሌሎች አገልግሎቶች ላይ ከፍተኛ ተጽዕኖ የሚኖረውን የነዳጅ ዋጋ ጭማሪን የሚያስቆምም አልሆንም። የብልጽግናው አገዛዝ ከነ አይኤምኤፍና ዓለም ባንክ ብድር ሲቀበል ከተቀመጡለት ቅድመ ሁኔታዎች መካከል ከውጭ ለሚገቡ እንደ ነዳጅ ላሉ ምርቶች የሚያደርገውን ድጎማ እንዲያነሳ የሚለው አንዱ እንደሆነ ይታወቃል። አገዛዙም ይህንን እየተገበረ ቀጥሮ ከድጎማ ነጻ በሆነ ዋጋ ላይ ታክስን ወደ መጣል እየተሸጋገረ ነው። ከታህሳስ ወር አንስቶ በሚተገበር የባትና የኤክሳይዝ ታክስ ምክንያት የነዳጅ ዋጋ ሰላሳ በመቶ ይጨምራል የሚለው ውሳኔ ደግሞ ከሰሞኑ መነጋገሪያ ነበር። የዚህ ውሳኔ አፈጻጸም በቀጣይ ሳምንታት የሚታይ ሆኖ፣ ዛሬ ደግሞ መንግስት የችርቻሮ የነዳጅ መሸጫውን አስተዋውቋል ከዛሬ ጀምሮ ተግባራዊ በሚሆነው የነዳጅ ውጤቶች ዋጋ ጭማሪ መሰረትም የቤንዚን የነጭ ናፍጣና የኬሮሲን መሸጫ ዋጋ በሊትር 129 ብር ከ12 ሳንቲም ሆኖ አሻግቧል። ባለፈው ዓመት ግንቦት ቤንዚን፣ ነጭ ናፍጣና ኬሮሲን ዋጋ ላይ አድርጎት በነበረው ጭማሪ ቤንዚን በሊትር 122 ብር ከ53 ሳንቲም ሲሸጥ የቆየ ሲሆን ኬሮሲን እና ነጭ ናፍጣ ደግሞ በሊትር 120 ብር ከ94 ሳንቲም ይሸጡ ነበር። አዲሱ ተመን የቤንዚን ዋጋ ላይ 6 ብር ከ59 ሳንቲም ጭማሪ ሲያስከትል ኪሮሲንና ነጭ ናፍጣ ደግሞ የችርቻሮ መሸጫ ዋጋቸው በ8 ብር 18 ሳንቲም እንዲጨምሩ ሆነዋል። መንግስት ከወራት በፊት ባቀረበው ዓለም አቀፋዊ ሁኔታዎች ግምገማው መሰረት ኢትዮጵያ ከዓለም አቀፍ ገበያ የምትገዛው ነዳጅ ዋጋ 15 በመቶ ቀንሶ ኢትዮጵያ ለዓለም ገባ የምታቀርባቸው ቡናና ወርቅ ዋጋ ደግሞ መጨመሩ የውጭ ክፍያ ሚዛኑን ተሻሽሏል ሲል መግለጫ ማውጣቱ አይዘነጋም። ይሁን እንጂ የብርን የመግዛት አቅም ለማዳከምና የነዳጅ ድጎማ ለማንሳት ቃል ገብቶ ከነ አይኤምኤፍ ብድርን የተቀበለው የብልጽ ው መንግስት በዓለም አቀፍ ገበያ የነዳጅ ዋጋ እምብዛም ጭማሪ ባላሳየባቸው ባለፉት አመታት በብዙ መቶዎች ፐርሰንት የነዳጅ ጭማሪ እንዲያሻቅብ እያደረገ ቀጥሏል። የብልጽግናው ግን ነው ባለስልጣን የ13 አመት እስራት ተፈረደባቸው። መንግስታዊ ሙስና የለም የሚለው ብልጽግና ግዙፍ የመንግስት የሙስና ተግባራትን ግን እያስተዋወቀም ነው። ከሰሞኑ ብልጽግና ባመነው ከ56 ቢሊዮን ብር በላይ ኪሳራን አስከተሉብን ያላቸውን ሹማምንትን ታስረው ለፍርድ ቤት ቀረቡ የሚል መረጃ መሰራጨቱ የሚታወስ ነው። ከዛ ቀጥሎ ደግሞ አንድ መቶ ቢሊየን ብር በላይ ገንዘብ ተሰወረ የሚል መረጃ ተከትሏል። ከሳምንታት በፊት ደግሞ አንድ መቶ ሚሊዮን ብር በላይ እርዳታ ዘረፉ ያላቸውን ሹም ለቤተሰቦቻቸው አቅርቦም ነበር። እነዚህ ከመጋረጃው ፊት ለፊት የሚሰሙት ብቻ ሲሆኑ እንዲህ ያሉ ተግባራት ውስጥ የሚሳተፍ መንግስታዊ መዋቅርና ሹማምንት ያለው ብልጽግና ግን መንግስታዊ ሙስና የለም የሚለውን ቴሌቪዥን ላይ ያቀርባል። የሆኖ ሆኖ ዛሬ ደግሞ ከፍተኛ ባለስልጣኑ 13 ዓመት ተፈርዶባቸዋል ተብሏል። የኢትዮጵያ አደጋ ስጋት ስራ አመራር የቀድሞ ኮሚሽነር ባለቤታቸውና ልጃቸው ናቸው። በሙስና ክስ ጥፋተኛ ተብለው ተፈርዶባቸዋል የተባሉት አቶ ምትኩ ካሳ ባለቤታቸው ወይዘሮ ሶፊያ ጀማልና ል ልጃቸው ወይዘሮ ሜልካ ምትኩ በቀረበባቸው የወንጀል ክስ ጥፋተኛ ሆነው ተገኝተዋል። በዚህም መሰረት አቶ ምትኩ ካሳ በ13 ዓመት ጽኑ እስራትና በ50 ሺህ ብር የገንዘብ መቀጮ እንዲቀጡ ተወስኗል። በተጨማሪም የአቶ ምትኩ ካሳ ባለቤት ወይዘሮ ሶፊያ ጀማል ላይ የ8 ዓመት ከአራት ወራት እስራትና የ3000 ብር የገንዘብ መቀጮ እንዲቀጡ ሲወሰን ልጃቸው ወይዘሮ ሜልካ ምትኩ ደግሞ አምስት ዓመት እስራትና የ3000 ብር የገንዘብ ቅጣት ተጥሎባታል። የኢትዮጵያ መንግስት የአደጋ ስጋትና አመራር ኮሚሽን ኮሚሽነር የነበሩት አቶ ምትኩ ካሳ ከሙስና ወንጀል ጋር በተያያዘ ተጠርጥረው በፖሊስ ቁጥጥር ስር የዋሉት በሐምሌ 2014 ነበር። አቶ ምትኩ ካሳ ኤልሻዳይ ሪሊፍ ኤንድ ዴቨሎፕመንት አሶሲዬሽን ከተባለ የበጎ አድራጎት ድርጅት ጋር በመመሳጠር በተለያዩ ቦታዎች ላይ የሌሉ ተፈናቃዮች እንዳሉ በማስመሰል ለሚቀርበው ጥያቄም የተለያዩ የእርዳታ አቅርቦቶች እንዲሰጥ አድርጓል የሚል ክስ ነበር የቀረበባቸው። በአማራ፣ አፋር፣ ኦሮሚያ የቀድሞ ደቡብ ክልል ውስጥ በሚገኙ የግብረሰናይ ድርጅቱ ማዕከላትም ለተረጆች ሳይደርስ በመሸጥ ለግል ጥቅም መዋላቸው በክሳቸው ላይ ተመላክቷል። እንደዚሁም ብድርና ድጋፍ በሚል ሰበብ በህገ ወጥ መንገድ ከኮሚሽኑ በ100 ሚሊዮኖች የሚገመት ገንዘብ ለእርዳታ ድርጅቱ ሰጥተዋልም ይላል። በአቶ ምትኩ ልጆችና ባለቤት ስም ተገዝተው የተገኙ ተሽከርካሪዎችና መኖሪያ ቤቶች መኖራቸውም በክሱ ላይ ተመላክቷል። አሜሪካ በሱዳኑ ጦርነት ተዋጊዎችን በመመልመል ላይ ባሉ የኮሎምቢያ ዜጎች ላይ ማዕቀብን ጣለች። የአሜሪካ መንግስት የሱዳኑ የእርስ በርስ ጦርነትን ተጠቅመው ለመበልጸግ አለም አቀፍ መረብ መስርተዋል በሚል አራት የኮሎምቢያ ዜጎችና የሚያስተዳድሯቸው አራት ኩባንያዎች ላይ ማዕቀብን ጥሏል። የአሜሪካ ግምጃ ቤት የቀድሞ የኮሎምቢያ ወታደራዊ አባላትን በሱዳን እየተካሄደ በሚገኘው ጦርነት እንዲዋጉ ለመመልመል በተካሄደው ሴራ ውስጥ ተሳታፊ የሆኑትን ስም ዝርዝርም ይፋ አድርጓል። እነዚህ የአገሪቱ የቀድሞ ወታደሮች ምስራቅ አፍሪካ ከይቷ ገር ሱዳን ከደረሱ በኋላ ከሱዳን መንግስት ኃይሎች ጋር ሽኩቻ ውስጥ የሚገኘው የሱዳን ፈጥኖ ድራሽ ኃይሎችን ያሰለጥናሉ ተብለው መጠርጠራቸውም ተመላክቷል። የአሜሪካ ግምጃ ቤት ባለስልጣን የሆኑት ጆን ኬ ሃርሌ በመግለጫቸው ላይ ሲናገሩ የሱዳን ፈጥኖ ድራሽ ኃይል ህጻናትን ጨምሮ በሰላማዊ ሰዎች ላይ ጥቃት ለመሰንዘር እንደማያቅማማ ደጋግሞ አሳይተዋል ብለዋል። አክለውም ቡድኑ የሚፈጽማቸው የጭካኔ ተግባራት ጦርነቱን በማባባስ ቀጠናውን አተራምሷል ሲሉ ጠቅሰው ይህም የሽብር ቡድኖች እየገነገኑ እንዲመጡ ምቹ ሁኔታን ፈጥሯል ሲልም ጠቁሟል። አሜሪካ አሁን ማዕቀቡን የጣለችው ኮሎምቢያውያን በሆኑ ዜጎች ላይ ሲሆን እነዚህም ለሱዳን ፈጥኖ ደራሽ ኃይሎች ታጣቂዎችን መልምለዋል፣ ያሰልጥነዋል በሚል ነው። በቅርቡ የሱዳን ጦር በኢትዮጵያ ውስጥ የፈጥኖ ደራሽ ኃይሉ ታጣቂዎች እንዲሰለጥኑ ካምፕ እየተዘጋጀ ነው በሚል በኢትዮጵያ ድንበር አካባቢ አዲስ የውጊያ ግንባርን ለመክፈት እየተዘጋጀ ስለመሆኑ መክሰሱም የሚታወስ ነው። በፈረንጆቹ 2023 በሱዳን ጦርነቱ ከተቀሰቀሰ ወደ ከባድ ውጊያ የቀጠለ ሲሆን ከ12 ሚሊዮን በላይ ሰዎች መኖሪያ ቤታቸውን ጥለው ለመሸሽ መገደዳቸውም ዓለም አቀፍ መረጃዎች ያሳያሉ። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቻላ ያሰማን Thank